ቻሌንጅ እንድንሄድ ነው ያለው። ቆይ እስኪ ጨፍኝ። አንተ ባለጌ። ቆይ እንዴት ብደፍረኝ ነው? አረ ሁለተኛው ጥፊ። አንቺ የምነዛች ፋራ ነች አርጋሽ ነው እሷ። ይመለከተ ብቻ በጣም መጥፎ ሰውነ። ቆይ አንቺን ለማን ትቼ ነው እሷ ጋር መሄደው? ምን ያህል ደግሞ ይህም ስልክ ሆኖ ብቻ እንዳይሆን ስልክ እያሻልሽ አይደን፣ አንተም ፍቅር እየተባበርካት ነው ማለት ነው። በጣም አስመሳኝ ሰውነት። ቆይ እዚህ ቤት ምን ልትሰራ እንደመጣሁ፣ የፈለኩትን ነገር በላለው፣ የፈለኩትን ነገር ጠጣለው። ዝብር መጥፎ ነገር እንዳሰርሽ እሺ፣ ላይ እንደ ይሰለፍልሽ እንደምንድ ነው ይሰለፍ ንዴ። ቆይ ከንፈርሽ መስመሽ መልቶኝ ነበር። ቆይ ፍራት የሚባል ነገር የለም እንዴ? እንዴት ብደፍረኝ ነው ዛሬ? ስመኝ ተረጋጊ፣ አይንሽ በጣም ያስፈራል። ስማ እኔ አዴ እንዳንተ የለቱ ስርዓት። ተይ ባለጌ! እየመጣም የነካኝ ሴት ፋራ ነገር ነች። ገና ጉንጬ ሳምከኝ ብላ ብላኩ ነው እንደዚህ ተንጨረጨረችው። እንዴት ነው ካዴ ጋር ልግባባ ምንችለው? አሁን ሄድና ይቅርታ ጠይቃት ላደረከው ነገር። ዘግቼ ልቀመጥ ብዬ እና መግባት ይቻላል? ቤዛ ኤላን የላን ሰላም ብላ ለማቀፍ ትሞክራለች። ለምለምም በንዴት ማታ እንዳትቀራረቢ ብዬ ነግሬሽ ነበር ትልና በጥፊ ትመታታለች። ፍቅር ተንኮለኛዋም አደይን እንዲያፈቅራት አንድ ሰው ይዛ ተጠንቀቅና ቅረባትም ስትለው መቆየስን ያክል ምን አድርጋሽ ነው እያላት ነበር። ለምለምም ለአደይ ቤዛ እኔና ኤላ ፍቅረኛ እንደሆነ እያወቀች ስትቀርበው ነበር በፊትም ስትል ቤዛም ከኤላ ቤት ትሄዳለች። ያኔ ለምን ሄሽ አሁን ለምን መጣሽ ይላታል። ይህብም ቤዛን አስቀድሞ እሱን ከቻለ አሁንም ያለኝ ፍቅር ላንቺ የተለየ ነው ወድሽ አለው እያላት ነው አደይን እረ ተው ባርኮት ብላለች አደይ ዴቭም በርኮት ሲመጣ ሀሳብሽን ቀየርሽ ወይ? ቆይላ ለምንድን ነው ልቤን የምትጫወችበት? እያለች እያላት ነበርላ። ሰላም ጤና ይስጥልኝ ክቡራንና ክቡራን የቻናሌ ቤተሰቦች ሰላማችሁ ብዝት ብዝዝት ይበል። ሰራተኛዋ አደይ ክፍል አርባ አራት ኤላም ወደነ ዴቭ ቤት ሰላም ሌላት ቤዛን መጥተው ነበረ። ሲቀራረቡም ለምለም ማታ ነግሬሽ ነበረ ግን ምንም አልሰማሽኝም ትልና በጥፊት አልሳት ኤላም ቆይ ለምለም ምን እየሰራሽ ነው ይላል። እሰይ ለምለም ቆንጆ ነገር አደረግሽ ትላለች ሊዲያ። ቀበቷም ቁጭ ካለች አደይም ቆይ ለምለም ተረጋጊ ስትል፣ ቤዛም በንዴት ቆይ አንቺን እኔን ነው ወይዬ መታሽኝ? ብላ ልትመታ ስትል ኤላ በመሀል ይገባል። ቤዛም ኤላዬ እኔ እዚህ ቤት አንድ ቀን መቆየት አልችልም ውሰደኝ ስትለው፣ ደግሞ የት ነው የምወስድሽ ይላታል። ወዳንተ ቤት ነዋ፣ ባርኮት ሲመለስ እመለሳለሁ እንጂ እነዚህ ያስቀምጡኝም ትለዋለች። ምነዋ አፈጠጣችሁብኝ ቆንጆ አይታችሁ አታቁመይ ትላለች። እዲህ ያም ቀበጧ ማኖ ቆንጆ አንቺ ነሽ ቆንጆ አመዳን ብላ ትሰድባታለች። ኤላም ዝም ብላችሁ ባልሆነ ነገር አትጣሉ በቃ ቤዚ ነይ እንሂድ ይላታል። አንችም ከፈለግሽ ለምለም ወደ ቤትሽ መመለስ ትችያለሽ ይላል። ለምለምም ከዚች ጋር ለመኖር ነው ያብር የምመለሰው ትላለ። ኡፍ አሁን ጭቅጭቁ ሰለቸኝ ይላል። ኤል ለምንድን ነው የምትጣሉት? አሁን ከፈለጋችሁ ሁለቶ ምንሄድ ይላል። ከዛም ቀበጧ ሊዲያ እኔም ልንጣዊ ስትላት ከአንቺ ውጪ ሁላችሁ መምጣት ትችላላችሁ ብሎ ቤቴ ክፍት ነው። ቤዛ ስለ ሁለተኛ ስላየዎች በጣም ደስ ሆኛል ስላት አመሰግናለሁ ብላ ከኋላው ተከትላ ወጣች። ሁሉም ከወጡ በኋላ ዴቭም አደይ እኔም ምልሽ። አደይ ቆይ ምን እንደ እንደተፈጠረ ገብቶሻል ሲላት ቤዛ ከባድ ሰው ናት ትላለች። አደይ አዎ፣ ግን ጓደኛሽም የዋዜ ብጤ አይደለችም ይላል ዴቭ። እሷም ቀናተኛ ነኝ፣ የሆነ ሰዓት እኮ ሳቄም አምልጦ ነበር ይላል ዴቭ። አስበሸዋል አደይ አንችን በእኔ ቀንተሽ ጭርጭር ስት ሲላት፣ አይዴፍ ለምለም ኤላን በጣም ስለምትወደው ሌላ ሰው እንዲቀርበው አትፈልግም፣ እንኳንስ ማቀፍ ትላለች። ኦይ አዴ ለምንድን ነው መሸሽኝ አንድ ቤት ቁጭ ብለን ባንቺን አፍቆት መሞት አለብኝ ወይ ይላታል ዴቭ ዴቭ እባክህ አታስጨንቀኝ ስንት ጊዜ የተነጋገርን በዚህ ነገር ትለዋል እሺ በጣም ይቅርታ ይልና አዴን ሊያቅፋት ሲል ባርኮቴ ከውጭ ይመጣል አዴይ ሲል ባርኮቴ ትላለች እሷም መቼ መጣ አለችው አሁን የመጣሁት ፍቅርም ከውጪ አንድ እንግዳ ተቀብላ ደረጃውን ስትወጣ ልድያ ታገኛለች። ኦኤምጂ ይሄ ደግሞ ማን ነው ባክሽ ስትላት፣ እንግዲያውም ኦ ይህ ውበት ከሰማይ ነው ከምድር ይላል። ም አይ ናሁም ታስቀኛለሁ እኮ። ልድያ ትባላለች፣ የዴ ፍህትናት ናሁም ይባላለሁኝ። ልድያም ቀበጧ፣ ኦ ናውል ፍቅር እንደዚ አይነት ሰው ታውቂያለሽ እንዴ ከየት አመጣሺው ትላታለች። ፍቅርም አይንሽን ነቀል አድርጊ ለአንቺ አይደለም የመጣው እና ለማን ነው የመጣው እሱን ትንሽ ጠብቂ ታያለሽ፣ ስትላት ሊዲ ፍቅረኛሽ ነው እንዴ ትላለች። ሊዲያም ኦ ምን ብላ አድበስ ብሳ በቃ ሊዲ በተባክሽ አለቻት። አደይና ለምለምን በክፍል ውስጥ ቁጭ ብለው አደይ ተረጋጊ በቃ ቤዛ እኮ የባርኮት የፍቅረኛ ነች፣ ምን ይፈጠራል ብለሽ ነው ስትላት፣ አደይ በፊት እኮ የኔ ፍቅረኛ እንደሆነ ኤላ እያወቀች የፍቅር ጥያቄ ጠይቀው ነበር ትላለች። የምር ነው ወይ ስትላት፣ አዎ፣ ኤላም እንዳትጎደ ብሎ ትርኢት ያረጋት ነበረ። ግን እሷ እስካሁን ድረስ ተወደዋለች አለች ለምለም። እሱ ደግሞ ይሄን ነገር ምንም ሊረዳው አች አልቻለም፣ ስትል ባርኮት የቆየት ነበር ትላለ። ያደ ባርኬ የኤላ ጓደኛ ነበረ። ተኤላ ስርስር ስለምትል ባርኬ አፈቀራት። ቤዛ ግን የውሸቷ ነው የቀረበችው ኤላን ለመቅረብ ብላ ከዴፍ ጋር እንዳፈቀረች ሆና ቀረበች ትላለች። እውነትሽ ነው ባርኮቴ ግን እንዴት አፈቀራት ትላለች። አላይሻትም ወይ ኤላ ሲመጣ እንዴት እንደተረጋጋች። ባርኮትም ሲመጣ ሰላማዊ ሰው ነው የምትሆነው ጥፋቱ ሁሉ ያንቺ ነው የሚሆነው ትላታለች። አለም ለእሷ በቃ የተሰጣት ቦታ አለ ስትላት፣ አንቺ በቃ ትጨነቂ ትላለች። እንዴት አልናደድ የሆነ ትኩረት እየሰጠች ኤላን ለማሳብ ስትሞክር ኤላ እኮ ትልቅ ሰው ነው ትላለች አደይም አስተዋይ ነው ደግሞ ማድረግ ያለበትና ማድረግ የሌለበትን ለይቶ ያውቃል ትላለች አደይ። ደግሞም እርግጠኛ ነኝ በባርኮ ስር ሆና ኤላን ለማጥመድ ነው የመጣችው አደይ። በጎነትም ጥሩነትም ለራሷ ነው የሚከፍላት፣ አንቺ አትጨነቂ ትላለች። ደግሞም ራሱ ለመወሰን ትልቅ ሰው ነው። ከዚህ ከሄደ ደግሞ የት ታገኟል ብለሽ አሁን ላይ ምን እንዳስብ ምን እንደማረግ ግራ ገብቶኛል፣ ትላታለች ላደይ። አደይም አሁን ተኝና በኋላ እናወራለን ትላታለች። ባርኮቴም ቁጭ ብሎ ሳለ አደይ አደይ እያለ ይጣራል። ወዲያውን ፍቅር ከውጭ እና የቀጠረችው ሰውዬ ይመጣሉ። ባርኮቴ ስልና መቼ ነው የመጣ ውስጥ አሁን ነው የመጣውት ብሎ ሰላምታ ይለዋወጣሉ። ባርኮቴም ይሄ ደግሞ ማነው ነው ሲላት፣ ናውም ይባላል ጓደኛዬ ነው ትላለች ፍቅር አደይም በማል አቤት ጠራኸኝ ወይ ባርኮቴ? ብላ ትመጣለች። እኔ ተማሪ አይደለሁም ይላል። ተማሪ ካልሆን ታዲያ ከፍቅር ጋር የት ነው የተዋወቃችሁት? ሲለው እኔ እንጃ፣ ፍቅር የት ነው የተዋወቀ ነው ይላል መልሶ ለፍቅር። ከዛም እኔ ብላ ግራ ተጋብታ በቃና ንግባ ወደ ውስጥ ስላለች፣ ባርኮቴም የምን ክፍል ነው ናሁም፣ እዚህ ነው የሚያድረው? ሲላት አዎ፣ ለትንሽ ጊዜ እዚህ ነው የሚያድረው ከዛሬ ጀምሮ ብላ ትመልስለታል። ፖቲም በንዴት እንዴት ነው አንቺ ፈቃጅ ሆንችው? ማለት የእሱ ቤት የለውም ወይ ይላታል። ቤትም አለው ግን ለትንሽ ጊዜ እዚህ እንዲቆይ ስለፈለግኩ ነው ስትለው፣ ምን ማለት ነው እንደዚህ ማለት ይላል። ባርኮት ይሄ እኮ የግልሽ ቤት አይደለም። እኔን ወይም እናትሽ ማስፈቀድ አለብሽ። ዝም ብለሽ የሰው ሰው ማምጣት የለብሽም ሲላት፣ ፍቅርም አንተ ለእኔ ብቻ ሲሆን ነው ወይ እንደዚህ የምባለው? አንተ ቤዛ ስታመጣ ማክረኛለሁ ትለዋለች። እኔናች እኩልነን ከኒጋ እየተፎካከርሽ ነው ሲላት፣ አዎ ባርኮቴ፣ እኔም አንተም እኩልነን፣ የእናታችን ቤት ነው። እኔም የፈለግኩትን ሰው ማምጣት ማሳደር እችላለሁ ስትል፣ ፍቅር አትች ፍቅር አትሳሳች፣ አንቺ እኮ ሴት ነሽ። ምን አይነት ወሬ ነው የምታወሪው? አሁን ጓደኛሽን ይዘሽ ውጭልኝ፣ አይንሽ ማየት አልፈልግም ይላል። አንተ ቤዛን ስትሸኛት ናኦልን እሸኘዋለሁ፣ እስከዛው ግን ከኒጋ ይቆያል። አንተ ምንም አይመለከትህም ትላለች ፍቅር ከዛም ባርኮቴ በንዴት ዝም ብለን እንችልና በጥፊ ያንሳታል። አረ አረጋጉት እንጂ ይላል። አሁን ናኦልንም ዝም በል አንተ ሲጀመር አንተ ነ ማፈሪያ ሴት ልጅ ስትጠራችኝ ብለህ ስትጎተት ከኋላ ስልመጣ አንተ በግነት ይለዋል። ቆይ ፍቅር የኔን ትእዛዝ አልሰማልሽ ማለት ነው? ግን ቆይ አሳይሻለሁ ይልና ደፍን በንዴት ወደ ውስጥ ይገባ። ናኦልም እንግዳ ማክበር ቀረ ማለት ነው ይላል። አደይም ከቆመችበት አደይ የሚፈልገው ናኦሚ አድርግለት ስትላት መላ አድርግለት ትላለች። ቡና ፊልኝ ይላታል። የእንግዳ ወጉ ይድረሰኝ ሲል ናኦሚ ይባላል፣ ተዋወቂው ደግሞም ተንከባከቢው ትላታለች። ወደውም ሰላምን ይቆንጆ እንዴት ነሽ ይላታል። ደህናኔ ብላ ሰላምታ ትለዋወጣል። አሁን ፍቅር አደይ በደንብ ተንከባከቢው፣ አንድ ነገር ቢሆን ካንችራስ ሳልወርድም ስላት እሺ ቡናውን ላምጣው ትላለች። አሁንም ቡናው ላይ ነሽ አረፍ ጥኙ እንጂ ይላታል፣ ነው ቡናው እንዳይቀዘቅዝብሽ ሲላት ወደ ዋዴም እሺ ብላ ትሄዳለች። አዴ ማለት እሷ ናት። ናኦል ይቺ ናት ዋና ዋናዋ። ሁለተኛዋ ስትል ሁለተኛዋ ቆይ ትላለች። መጀመሪያ የአዴን ጨርስልኝ፣ ከዛ ሁለተኛ የቤዛን አይኗን ከወንድሜ ላይ እንድታነሳ አደርጋለሁ። በቃ ትላለች ፍቅር አይ ፍቅር ይሄ እኮ የሚያስፈልጉችን ሰዎች ከመንገድ ላይ ጠረቅ ጠረቅ ታደርጊያቸዋለሽ ይላል እንግዳው። ኤላም ቤዛን አሁን በጣም ተቀይረሻል ይላታል። አንተም ተቀይረሃል ስትለው ደግሞ ትልቅ ሴት ሆነሻል ግን ያኔ ለምን ሄሽ? አሁን ለምን መጣሽ ይላታል ኤላ። ማለት ምን አይነት ጥያቄ ነው? ያኔ ተወንድሜ ጋራ ጥሩ ስሜት ላይ ስላልነበር ከቤተሰብ ጋር ለቤተሰቦች ብዬ ነበር የሄድኩት። አሁን ግን ነገሮች ሲስተካከሉልኝ ተመለስኩ ትላለች ስለተመለሽ ደስ ብሎኛል ወይልካም ብያለሁ ይላታል። አመሰግናለሁ ግን እዚህ ቤት እንዴት ነው ብቻህን የምትኖረው ትለዋለች። አሁንማ ልልይ ያለችኝ ሲላት እሷ ግን ስንት ፍቅረኛ ነው ያላት ማለት ይላልላ ያው ልልይን ታቂያት የለም ወይ ድሮም ቢሆን ፍቅርን ሳላቅ ፍቅር ያስተማረችኝ እሷ ናት ይላታል። ድሮም የኔ ናት አሁንም የኔ ብቻ ናት ሲላት እንደዛ ግን አትመስልም ትለዋለች ምን ያየሽው የሰማሽው ነገር አለ ይላታል እኔ ምንም መናገር አልፈልግም በቃ ቶ በእኔ ምክንያት ደግሞ እንድትጣሉ አልፈልግም ትላለች ቤዛ ማለት ቆይ ለምንድን ነው የምንጣለው የምታውቂው ነገር ካለ ንገሪን ሲላት ይሄ ለአንተ አይጠቅምህም ለራሷ ለእናትዮ አስረዳታለሁ ሚስጥር ነው ሲላት አዎ ሚስጥር ነው ትላለች እንደዛ ከሆነ እሺ ይላል የለም ፍቅር ከክፍሏ ሆና ነዐሙም ይመጣል ወደ እሷ። ፍቅር አደይን አናገርካቶች ስትለው፣ አይ እስካሁን ብቻዋን አላገኘኋትም ይላታል። አደይ ከአንተ ፍቅር ያዛት ማለት ደብም በርኮትም ይጠሏታል። ከዛም አንተ ይዘህልኝ ትወጣለህ ስትለው፣ እንዲህ ወዴት ነው ደግሞ ይዣትም መውጣው? እሷ አያሳስብህም አደይ አንዴ ከዚህ ቤት ትውጣ እንጂ የምትመለስበት ምንም አይነት እድል የላትም ስትለው፣ ቆይ እዚህን ያክል ምን አድርጋች ነው ይላታል። እሷ አይመለከትህም፣ ግን በጣም መጥፎ ሰው ናት፣ ተጠንቀቃት ስትለው፣ ስትታይ ግን በጣም ጥሩ ልጅ ነው የምትመስሉ፣ እንደውም ቆንጆ ነገር ናት፣ ሰራተኛ ባትሆን እኔም አላልፋትም ይላል። ይኸውልና ኦል ካዴጋ ምንም አይነት ነገር ማድረግ አትችልም ስትለው፣ ቆይ ምን ማለትሽ ነው? እኔ እኮ አንችን በጣም ነው የማፈቅርሽ፣ አንችን ትችስ ወዴት ተሄዳለሁ? ይላል ናአሁኑ ከኔ ርቀት ክንጠብቅ አሁን አደይን ሄደ ታናግራት አለው። ምን ልበላ ሲላት ስለ ዴፍ የማይሆን የማይሆን ነገር ትነግራት አለ። ለዴፍም እንደዛው ተባርኮት ጋር የሆነ ግጭት ስላላቸው በመሀል ትገባና እናንተ ጓደኛው ትሆናለህ። ከዚያም ስለ አደይ መጥፎ መጥፎ ነገር ትነግረውና ከአደይ ጋር ታለያያቸዋለህ። እንዲረሳት ታደረጋለ ማለት ነው። ከቤዛም ጋር እንደዛው ትላለች። እሺ እኔ አሁን ሁሉንም ነገር አደረግኩ ልበል አንቺ በምላሹ ምን ትሳጭኛለች ሲላት፣ ፋይልህን በሞላ ሰጠሃለሁ ትለዋለች። ከዛ ነጻ ትሆናለህ ስትለው፣ እሽ ለሌላ ሰው አስተላልፈሽሽ ቢሆን ወይስ ኮፒ አድርገሽ እስከሆነ ከሆነ በምን አረጋግጣለሁ ይላት እመነኝ ማንም አያውቅም! ከኔ ውጪ ሌላ ሰው ቢያውቁ ኖሮ ጓደኞችም ያወሩ ነበ እንኳን ስኔች ላይ ጣለ ጥቀመኝና ልጥቀምህ ትለዋለች። ሌላ ማንኛውም ሴት በፍቅር ጠብንም አደርጋት ማደርጋት አንተማ ታውቅበታለህ ተክነኸዋል፣ ትለዋለች። አሁን ይቅርታ በልና ሂድና አናግራት ትለዋለች። እሱን ተነስቶ ብድግ ለአደይ ዋጋሽን ታገኛለሽ አለይ ፍቅር ተንኮለኞ አሁንም አልተኛችላት ባርኮቴም ከክጅል ሄድና አደይ ይላታል። አቤት ባርኮቴ ስትለው ተቀይመሽኛል እንዴ አንተ ምን አደረግ እኔ አይደለሁም ወይ በተቀመጥክበት ትችህ የመጣው ስትለው፣ ቢሆንም ነገሮች በጣም እየተሄዱብኝ ነው። ምን እንደተፈንደ ከተፈጠረ እንኳን ምንም አይገባኝም አላት። አደይም በዛ ቅጽበት ሁሉ ነገር መቀየሩ በጣም ይገርመኛል ስትል፣ ባርኮቴም እኔ በጣም ነው የምወድሽ ይላታል። ኧረ ባክ ባርኮቴ፣ ቤዛ ከሰማች ጥሩ ነገር አይመጣም ስትለው፣ ሁሉ ነገር በጣም ያስጠላኝ። አንቺ ደግሞ መኖር አለብሽ አንቺ ከጎኔ ከጎን፣ ምንም አልሆንም ማልሆንም ይላል። ቤዛ ጥሩ ሴት ናት። በፊት በጣም ነበር መወዳት። የነገሮች መቀያየር በድንገት እንደዚህ አድርጎኝ እንጂ ላንቺ ያለኝ ስሜት ምንም አልተቀየረም። ይላል ባርኮት። በቃ አሁን አንተ ያልከኝን እያልከኝ ያለኸው ስሜት ፍቅር ሳይሆን ስሜት ነው። ከስሜት ደግሞ ዋናው የልብ ፍቅር ነው። ያንተ ልብ ያለው ቤዛጋ ነው። እኔን ስታይ ስታይ ደግሞ የሚሰማ ከዚ ቤቱ ልክ ብዬ እወጣለሁ። ትለ አደይ እውነታው ኮ ስላልገባሽ ነው። አንቺ በቅስፈት ትተሽኛሽ ትተሽን በሽበት ቅስፈት ደግሞ እሷ መጣችና የበፊት ይሄ ጥላኝ ሄደችበትን ምክንያት አስረዳችኝ። የእሷን ምክንያት አዳምጪ ወደ ቤት ስመለስ አንቺ እንዳፈቀርኩሽ ለሁሉም ተናግር። በዚህ ምክንያት ደግሞ ዴቭ ተናዶ ከቤት ካልወጣው ሲል በቃ እኔ መሸሽ እንዳለብኝ ተረድቼ ሄድኩኝ እንጂ ለአንቺ ያለኝ ፍቅር ውሸት ሆኖ አይደለም ይላል። ቆይ ባርኮቴ ምን እናድርግ ነው የምትለኝ? ዝም ብለን ባልሆነ ባልሆነው ስናርግ። ቆይ ባርኮቴ አሁን ምን ሲታግ፣ ባለፈ ነገር እያወራን ጊዜያችን መፍጨት የለብንም። የኔና ያንተ ነገር አብቅቷል ስትለው አብቅቷል አብቅቷል ነው ያለሽ ያልሽኝ አያደይ ምን አለ ልቤን ስላንቺ የሚለኝም ብታይ ምንም ይበል ባርኮት አንዴ ከሄዱ በኋላ መመለሽ የለም። ልቤን ሰብረኸዋል ትላለች። ይቅርታ አደይ፣ ጥሩ ሁኔታ ላይ ስላልነበርኩ ነው። በዛ በኩል ደግሞ ቤዛ ያለፈችበትን ነገር ስትነግረኝ ለምን አልፈለግከኝም ከእሷ ሰብች ስመለስ የደብን ፍቅር ትቼ ለራሴ አስፈልጭ ያለኝን ስሜት ደብ ተጎድቶ ሳየው አፈርኩ። ራስ ወዳድነት ተሰማኝ። ቆይ ግን ምን ላደርግ ሲላት፣ ራስ ግን መውቀስ የለብህም። በዚህ ሁኔታ እኔ አንተን አልወቅስህም። ሁሉም ነገር የራሴ ጥፋት ነው። ይቅርታ አርግልኝ ባክሽ አደይ፣ ብሎ ወደ እሷ ጠጋ ብሎ እጇን ሲይዛት ምንም ማለት አይደለም ባርኮቴ ለቤዛ ታማኝ ሁንላት። እኔ እናንተን ምንም የሚያገናኝን ነገር የለም ትልና ጥላቱ ወጣ። ልዲያን ቀበጧ እየዘፈነኝ በክፍሉ አልጋው ላይ ቆማ ከአንቺ ጋር ሲሆን መዝናናት ያምረኛል ትላለች። ወዲያውን ዞር ስትል ልትወርቅ ስትል ናኦሜ ይመጣና ይይዛታል። ወዲያው ቁጭ ትላለች። አስደነቀጥከኝ እኮ ስትል እዚህ ድምፅሽና ስትጨፍሬ ዋው። ቆይ በራ አታጓጓም እንዴ ስትለው የተከፈተ በር ማንኳኳት ነበረብኝ? ይላታል። ቆይ ፍቅር የለችም፣ ወደ አዴ ክፍል ሲሄድ ድምፅን ሰምች ነው ወደ አንቺ ጋ የመጣው ሲላት፣ አዴጋ ደግሞ የምትሰራለት ያው ስራ ሊያዛት ነው፣ ሰራተኛ ጋር እንዴት ይኬዳል ታዲያ? ጠራትም እንዲ አንተ ምን አስገደ? ትላለች። ፍቅር የምወዳት ጓደኛዬ ናት ባለውለታዬ ናት ሲላት፣ ስለማን ፍቅር ነው የምታወራው? ፍቅርን ከሆነ በደንብ ነው ማቃት፣ ወገኛ ትለ ለማያውቃት ሰው ተናገር ሂድና፣ ስትለው ፍቅር የብቻኝነ ስለሚሰሩ ፍቅር ጥሩ ልጅ ናት ባለው ላይ የታናት ይላታል። ደግሞ በቃ ይበቃኛል አለ ደግሞ ለዴቭ ና ለባርኮቴ እንዳይጠፋብህ ሂድ ትለዋለች። ግን አንድ እውነት ልንገረሽ ከዚህ ቤት ውስጥ በጣም ቆንጆ ነሽ ብሎ ጉንጫን ያዝ አድርጓ ሲወጣ፣ ሊዲያም ፍቅር ሊዲያ ቀበጧ ጋር ገብታ አንቺ ትላታለች። ምን የምንፈልግ ደግሞ አንቺ ስትላት፣ ስልኬን አንቺ ነሽ ወይ የወሰድሽው ትላታለች። ደግሞ ይህም ስልክ ሆኖና ያውልሽ ብላት ወርውርላት አዴም ወደ ዴቭ ክፍል ስትገባ ዴቭ በልቡ ተተኝቶ ነበረ። ዴቭ ስትለው ቀና ብሎ ቆይ እንዴት አውቀሽ መጣሽ? ልቤን አንቺን እንደሚያስብሽ ስላት አይ እንደሱ ሳይሆን ባርኮቴን ስታይ ፊት ስለተቀያየረ ነው የመጣሁት ብሎ ተመልሶ መጣ ይላል ቤቱ አደል ወዴት ይሄዳል ስትለው፣ አዎ ልክ ነሽ። እኛንን ያለ ቤታችን የተቀመጡ ቀለል ያድርገው ነገሩን፣ ምንም የሚያስከፋ ነገር የለም፣ አመስግኖ መኖር ነው ስትለው አንቺ የኒታል ወንጅ ባርኮትን ዓለም ነው አምኛው ሁሉንም ነገር ነግሬው ነበረ ግን እሱ በቦታው አልተገኘም፣ ሲላት በእኔ ምክንያት እንድትጣሉ አልፈልግም። እንደ ድራችሁ እንድትሆኑ ነው። እኔም ብሆን ልክ እንደ በፊቱ እህታችሁ ልሁን። ከዛ የዘለለ ምንም ነገር ምንም አይነት ግንኙነት አልፈልግም፣ ስትለው ባርኮት ሲመጣ አሳብሽን ቀየርሽ አደይ ይላታል። ወዲያው እንዴት ለምንድን ነው በልቤ የምትጫወችብኝ? ልቤ እኮ ይወድሻል ነው ምልሽ እየቀለሽብኝ ነው ወይ ሲላት ለቤታችሁ የመጣሁት ለስራና ለስራ ብቻ ነው። ማንናችሁንም ከወንድምነት የዘለለ አላያችሁም ትላለች። አልችልም አደይ ሲላት ትችላለህ፣ ባርኮቴን አታይም ወይ በአንድ ቀን በእኔ ቀየረኝ፣ አንተም የተሻለ ስትመጣ ትቀየራለህ ትለዋለ አደይ። ለምንድን ነው ራስ ወዳሽ የምትሆኝ ይልና እስቲ ድሽን አንጩ የበር ላይ ሆና ፍቅርም እያዳመጠች ነበረ። ይሄ ውሸት ይመስልሻል? ይሄ የውሸት ነው ወይ ብሎ ልቡ ላይ አድርጎ ጌታን የናይተሽ እንኳን አትረጅኝም ሲላት ከዚህ በላይ ምንም ላድርግልህ አልችልም ትላለች። ደግሞ እንድትጎዳ አልፈልግም ስትል ፍቅርም ትገባና አንቺ ዚህ ምን ትሰሪያለሽ? ሄጅ ውጪ ትላትና ከዚህም በኋላ ከሳሎንና ከክችን ከመኝታሽ ቤት በስተቀር ሌላ ሰው ክፍል እንዳላየሽ ትላ ያም ደግ ፍቅር አደይን ተከታያት ይላታል። ለምንድነው የመከተላ ስትለው ጥሎ ፍቅር ውጭልኝ ብሎ በጭሁት። ፍቅር ያመጣችው ሰውዬም ናኦሚ ለምለም በተኛችበት ገብቶ እንዴት አባቷንም የምታምረው ይችን ዋጥ ማድረግ ነበር ይላል። ወዲያውን ሊስማ ጠጋ ሲል ለምለም ብድግትልና አንተ ምን ዚህ እየሰራ ነው ብላ በጥፊት አቀምሶ ማነ ከትፍ ውጣለኝ ትለዋለ። ባንጭ ጥፊት ሲመታ በጣም ደስ የሚል ነው ሲላት፣ ሰውየው ውጣልኝ ትልና አደይ ተተረጋግን የፍቅር ጓደኛ ነኝ ሲላት፣ ለዛ ነዋ እንደዚህ ስርዓተ ቢስ ተከፍቶ ውጣልኝ ስትለው ሳሚኝና ልውጣልሽ ይላታል። እንዲያም ሀሎይ ትል ስትለው በቃ ኔል ሳምሽ ብሎ ጠጋ ሲላት፣ በአሁኑም በጥፊ ታቀምሰዋለች። በቃ ውጣልኝ፣ ባርኮቴም ስልክ አውርቶ መጣው ቤዚ በቃ መጥጭ ውስድሻ አለው ይላታል። ወደ ፍቅር ገብታ አይ ባርኮቴ ብልጥ ነበር እኮ ምትመስለ። ምን እያልሽ ነው ቤዚ? የላገ ሄዳ ምን እንደምታረግ ታውቃለህ እዚህም ያባረርናት ከዴቭን አስቸግረው ነው። ፍቅር ምን እያልሽ ነው ዴቭ እንደሞ ምን አርግ ብላ ነው የምትጫወትበት ሲላት፣ አዴም ወንድሜ አይንህን ግለጥ አዴም፣ ሆነች ቤዛ እየተጫወትኩብ ነው ፍቅር። አሁን ሰውየሽን ይዘሽልኝ ውጪ ሲላት፣ ቤዛ ካልመጣች እኔም ናኦምን አስወጠዋለው ትለ፣ እኔ ኮ ታላቅሽ ነኝ እንዴት ነው የምትናገሪው ይላት። ከዚህም በኋላ ደግሞ ቤዛ ከኔ ጋር ነው የምትኖረው እዚህ ቤት ሲላት አይኔ ያየ እዚህ ቤት አትኖርም። ቤዛት እዚህ ቤት አትመጣም። አሁንም እየጠበቅኩ አንተ ስተምትመጣ ነበር ለማየ ደውዬ መናገሩ አላቃተኝም ስትል እንደዛ ብለሽ እንዳታስቢ ይላታል። ቆይ እንዴት ነው አስተሳሰብክ? ቤዛ መጥፎ ሴት ናት፣ አደይ አስመሳይ ናት። ሁለቱም ላንተ አይሆንም ስትለው በጩኸት በቃ ቤዛ ሌላ ጋር ምን ሊሰራ ነው ሄደችልና ብድግ ብሎ ሲሄድ እዚህም ለኤላ እኔ አላውቅም ኤላዬ ቤቱ ላንድ ወር ተይዟል። ላንድ ወር ነው የቀረው። ን ያበደሩት ሰዎች ለወንድሜ ሊሸጡት ነው ቤታችን ሊወርሱት ነው። እናም ምን እንደማረግ እንደ ምንም ግራ ገብቶኛል። ትላለ አንቺ አትጨነቂ፣ እኔ ሁሉን ነገር አስተካክላለሁ። ቆይ ግን ለባርኮቴ አልነገርሽም ወይ ይላት። አይ አያውቅም። ይሄን ነገር እንዲያውቅ አልፈልግም። ይሄ ነገር በእኔና ባንተ መሃል ነው። በመሃል ባርኮቴ በር ላይ ቆሞ በጣም የማመሰግነው ኤላዬ አንተ ባትኖር ምን ይወጣ ነበር ትላለ። ባርኮቴም ተመልሶ በንዴት ናኦልም ወደ ክችን ይሄድና ረ ይልና የሰፈሩ ሰው ክችን እንዳይሰለፍልሽ ይላታል። ለምንድን ነው የሚሰለፉ ስትለው የምግቡ ሽታ ጥሎብኝ ባለሙያ ሴት በጣም የምወደው አኔ ምልሽ እንደዚህ ቆንጆ ሆነሽ እንዴት ለፍቅር ሰራተኛ ትሆኛለች? እኔ ሌላ ስራ ፈልግልሻለሁ ሲላት እኔ ተመችቶኛል ትለዋል። በዛም ግን አይነች ላይ ምንድንነው ያለው ሲላት ምን አለ ትለዋለች? ጨፉኝ ቆይ ቆላን ይስማታል። ወደዛው በጥፊት ትለው። ቆያንተ ምን ብትንቀኝ ነው ናው አረ ሁለተኛ ጥፊ አንቺ እንደዛች ፋራ ነሽ እንዴ? ቆይ ምን ልታረጊ ነበር? ማሚስዋንም ታወጣና ደይ ቆይ ምን አይነት ገዛሪው መተ ምን ብደፍረኝ ነው ልስመኝ ሞከርከው ትለዋለች። እረ ተረጋጊ። እዚህ ቤት ያላችሁ ሴቶች ደግሞ በጣም ከባዶች ናችሁ ይላል። በቃ ወጣለሁ ሲላት ማሚሷን ይዛ ግን ደግሞ የዚህን ጥፊ አንድ ቀን በፍቅር እንደምትክሽኝ አምናለሁኝ ወይ ለምንድነው ደግሞ የምታፈጭብኝ አይንሽ ያስፈራል ቆየ ወደ ትማቲምነት ይለውጡኛል ተትማቲምነት ደግሞ ወደ ሳልሳ ይላታል ተረጋጋ ትልና ጠጋ ብላ ሳም ታደረገዋለች በቃ ትችላችኋለሁ ከአድይ ጋ ዛሬ መጣላት አልነበረብህም መጀመሪያ በደንብ እንድታፈቅርህ ነው ማድረግ ያለብህ ከዛ ልብህ ውስጥ ልቦ ውስጥ ከገባ በኋላ ልትወህ አትችልም እና ጉንጭን ሳመችኝ ብለው ነው እኮ የተንጨረጨረችው። እንዴት ነው ካደጋ ምግባባ